ለገንዘብ ልትሰጡ፣ አሰላሙ ለይኩም ወረሕማቱላሂ ወበረካቱ ውድና የተከበራች ውድ ተመልካቾች ናችሁ ዲናችሁ ሰላምናች ይኒ ሰላምነኛ አልሐምዱላ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቤተሰብ ሁኑ ላለው በአክብሮት ነባርተኞችን ለምታበረከታትኝ ዘኩም አላህ ኸይርን ብያለሁ። ያው እንግዲህ ሰዓቴም፣ እይታየም፣ ቪውም እያነሳብኝ ነው ያለው እና እንግዲህ ያው እገዛችሁን እፈልጋለሁ። ወይም ደግሞ እውቀት ያላችሁ ልጆች በምን ምክንያት እንደሚነሳ ኮሜንት ላይ አስቀምጡልኝ ማለት ነው እንግዲህ ያው ሁላችንም ሁላችንም እንግዲህ መተባበር ያለ ነውና መተጋገዝ ያለ ነው። አግዙኝ እላለሁ በአክብሮት ቢያንስ እችን ታኢድ ወዲህ አንድ ቀን ብቻ ነው የገባሁት። ላይ ብላይ አልተመቸኝም ነበር ማለት ነው። በሰዓቱም ያው አንዳንድ ጊዜያው በብዛት አረቦች ቤት ስንቀመጥ ያኔ ብቻ ብቻ ታውቁታላችሁ፣ ተቤት ውስጥ መውጣት የማትችሉ ወይም ደግሞ ሰዎቻችሁ ወደ ውጭ ይዟችሁ የማይሄዱ ወይም እናንተ ወደ ውጭ መንቀሳቀስ የማትችሉ ልጆች ታውቁታላችሁ። እና ያው እቃዎችም ግዴታ ያስፈልግ የነበር እና የራሴ እቃዎች ላዚም በኢድ ስበብ ወጥቻለሁ እና ጋር ለመገዛዛት እንዳለ እዛም ያው እሳም ብቻ ያለሁ ማለት ነው። ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተባባሪ ላለሁ ኝቶቼ እና እንግዲህ ዛሬ በአዲስ ቪዲዮ ላይ የመጣሁት ማለት ነው። እኔም እንግዲህ አስተያየት ለመስጠት ነው። በእኛ በሴቶች ላይ ምን ነገር እንደ የሚፈጠርብን ነው፣ ወይም ደግሞ ወንዶች ያው ወንዶች በጠቅሉ ሳይሆን አንዳንድ ወንዶች አሉ። ወንዶች አባትም፣ ወንድምም አጎትም ናቸው፣ ላኪን ግን እዙ መካከል ደሞ ጥፋት የሚሰሩ አሉና እኛ አታለን ወይም የለንም ብለው ያኔ እናት እናት ሴት ልጅ እህት ናት። ብዙ ነገር ናት ሴት ልጅ እናት ሴት ልጅ ደግሞ ዙሮ መበደል በጣም ከባድ ነገር ነው እና እስኪ ለማንኛውም አብረን እንመልከት። ሀዩን ማለት ነው ሀዩን ወይም ደግሞ ማን ነው የሚባል ይሄ ፍቄ ፍቄ የሚባል ርስምህም አንዳንድ ጊዜ እንትን ይላል። እኔ ምን አይነት ምን አይነት እንዲሆን አይገባኝም። አረብ አገር ያለች ሴት ይህን ያክል የት እንድረስ? እኛ ነው ኮ የሚረዳን ሰው ነው ያጣነው እኮ ኛ እኛ ያንንም ስንገድፍ፣ ያንንም ስንገድፍ፣ ያንንም ስንገድፍ፣ እሺ። እንዲሁ ነገር ቤትም ብንሰራ ተሰርቶ እስከሚያልቅ ድረስ የጋራ ነው። ተሰርቶ ሲያበቃ ግን የጋራ አይደለም፣ የአንድ ሰው ብቻ ነው። ላኪን ግን ያቺ በረሃ ጥሳ ስንት ነገር ደርሶባት ስንት መከራ ስቃይቶችን ውጣ ወረዶችን አይታ የሰራችው ሰው ግን አታገኝም? መብት የላትም። የእሷ መብት ምንድን ነው? ሰርታ መላክ፣ ፈክታ መላክ ከዛኑ ቤቱ ከሰርቶ እስከሚያበቃ ድረስ ባለቁል ናት። ቤቱ ተሰርቶ ታበቃ በኋላ ግን አፉን የሚያፋሽግበት እንደዚ ብዙ ነው። ሁሉም ባላዛዥ ሆናል። የሆነ ነገር ሲመጣ ይሸጥ ደረታቸውን ነፍተው ይሸጥ እንደዚህ። ያ ቤት እኮ ያ ቤት የቆመው ቤት እኮ ማንኛይቱም አረብ ሀገር ያለች ሴት ማንኛይቱም ቤት የሰራችሁ እኮ ይህ እንዲዛ አርጋ ለዋንጣ አርጋ ነው የሰው ፊት ልብልብ ታድርጓት ነው። ደክሟት መኝታታ ነው። ቁርስ ሳትበላ ጽዳት ተነስታ ገብታ ነው። ጮኸቴው በዚህ ስትጮ በዚህ እያቃጨረባት ነው። አንዲቱ ስትመጣ፣ አንዲቱ ስትወጣ፣ አንዲቱ ስትመጣ፣ አንዲቱ ስትወጣ የመዳም ልጆች እንኳን ትንሾቹ፣ ትልልቆቹ ትዳር ያዙ ሰው ያስቸግራሉ። እንኳን ትንንሾቹን ነፍስ ያላወቁት ማለት ነው፣ ትልልቆቹ ያስቸግራሉ። ግን እዛ ቦታ ላይ እኛ ስደት ላይ ያለን ሴቶች ማን ይረዳናል? ማንም ይረዳናል። የሆነ ነገር ስንናገረ እነሱ እንዲያረጋል ነቀሉ። እንደዚህ ከሆኑ አረብ ሀገር ያለ ሴት እንደዚህ ነቀለች እንደዚህ ከሆነች የት ድረስ እኛ ስንናገር ነቀለች ሆነ፣ ዝም ስንል ጥቃቱ በረከተ። ድካሙ የኛ ነው፣ ውዲያቱ የኛ ነው። ለምን ትጎዱናላችሁ? ለምን ይሄን ታደርጉናላችሁ ብለን ስንናገርም ሌላ ሆነ። አሁንማ እናንተ ብር አጠፋችሁ ተብለው ሲባሉ ምንድነው ማድረግ የጀመሩት? በድጋሚ ይመጣበታል። ስለዚህ ጉዳይ በእንደዚህም የምታስፈራሩበት ነገር የላችሁ ወንዶች ለምን ይሄ ሁላ አስፈላጊ አይደለም። እስኪ ለማንኛውም እንስማ እስኪ ብዙዬ ምን እንደሚል። ብዙዬ ነው ማን ነው የሚባለው? ፍቄ ነኝ እንጂ ብዙዬማ እየለበለበችው ነው ያሉቻችሁ፣ ሸይጣን እስኪ ምን እንደሚል እስኪ ምን እያሉ እንዲሆን እስኪ እና እንደ አምታምራለሁ ስለዚህ ከሱ ጋር ልትመጪ ከሆነ አሁንም ስለናንተ ተሽት አድርገናል ወርደናል እንትልም ብለናል። ነው ሌላ ምን አላችሁ እያችሁ? ምን እንዲህ አለ? የማንም ቤት ሽጦ ጋራ ላይ ያደረገ ነው። የወይነሽትንም ቤት ወይንሸት 14 አመት የለፋችበትን ንብረቷን ንብረቷል 14 አመት ዋጋ የከፈለችበትን ቤቷን እ ወይ ትዳር የላት ወይ ልጄላት ወይ ገንዘብ የላት መቋቋሚ ተልገድልኳት ነው። ሁሉ የወይንሽትን ቤት ሽጦ ለዚሽ ለቆሻሻ ለጋራ ሊያደርግ ማለት ነው። ሴቶች አላህን ፍሩ። ሴቶች በሰው ትዳር ላይ ገብታቸው የሰው ትዳር የምታፈርሱ የሰው ትዳር ማፍረሳችሁ ሳያት የሰው ገንዘብ የሰው ሀቅ ልብሳችሁን እየገባችሁ የምትለብሱ ሴቶች ማግበን ይበሉ። እኔም ነገ ጠዋት ምን እንደሚደርሰኝ አላቅም? በዚህ ጉዳይ ላይ ብዙዎቹን ተቃጥያለሁ። ነገ ምን እንደሚደርስብኝ አላቅም። እኔም አረብ ሀገር ነው ያለሁት እኔም ያራብ አገር ሴት ነኝ። እኔም ለፍቻ አለሁ ወጥቻለሁ፣ ወርጃለሁ። ብዙ መከራዎችን አሳልፍ ያለሁ ብዙ ስቃቶችን አሳልፍ ያለሁ በዓረብ አገር። ላኪን ግን እንዴ ሰው ነኝ። ነገ ምን እንደሚገጥመኝ አላቅም። ብዙ ንብረቶችን አፍርቻ አለሁ። ብዙ ገንዘቦችን እንትን ብያለሁ። ላኪን ግን ነገ ምን እንደሚገጥመኝ አላቅም? መግበኔ ብለንስ እስክንፍረድ ህሊናችን የማንን ገንዘብ ማን ይወጣበታል? ለማን ንብረት ላይ ማን ይቀመጥበታል? የማንን ንብረት ማን አካፍሎ ለሌላ ሴት ይሰጣል? አንቺ ሴት ተብዬዋ በሰው ቤት የገባሽ በሰው ጣልቂያ በሰው ትደር ገብተሽ የምትበጠብጩ ማለት ነው። ነገ አንቺ ምን እንደሚያደርስብሽ ታውቂዋለሽ? እህቴ ነገ አንቺ ላይ ምን እንደሚሰራ ታውቂያለሽ? ወገኔ ነገ አንቺ ላይ ምን እንደሚያሳልፍብሽ፣ ምን እንደሚጫሽ ታውቂያለሽ? አስራ አራት አመት ወይም ሀያ ዓመት የሀያ አመት ትዳሪ ነው ብላለች። የሀያ አመት ትዳር አንቺ በትነሽ ገብተሽ በጣልቂያ። ለአንቺ ነገ ምን እንደሚሆን ታውቂያለሽ? መውለድ እኮ አይቸግርምበትም፣ ትለይ ወልዳል። ወልዶ ማሳደግ ነው የሚከብደው። እፍና ድርገው ልጅን ማሳደግ ለልጅ ፍቅር ሰጥቶ ለልጅ ሳይጎድልበት ማሳደግን የሚያክል ነገር የለም። ነገ አንቺ ላይ ምን እንደሚደርስሽ አታውቂውም። ዛሬ ስንት አመት አብረው ስትለፋ የኖረች ቡን ንብረት አካ ላንቺ ላካፍል። ሀዩን እንደዚ ብለን ሀዩን እናዙራትና ሀዩ ወደኛን እንገልብጣት እሷ እንድትጥላት ይሄ አግባባዴ። ፊቱንም እኮ አክስቶ እየ አክስትዮዋ እኮ ተናግራለች። ይሄ እባብ መሰሪ ብሏል። የእውነትም እባብ መሰሪ እንደፍቄ የለም? ሴት ናት ብሎ በሴትነቱ የሚጫወት ወንድ ነይ ብሎ ጉልበቱን ተማምኖ ወንድነቱን ተማምኖ በሰው የሚፎክር ማለት ነው። ኧረ ወዲህ የለ እህቴ፣ ኧረ ወዲህ የለ እህቴ፣ ኧረ ወዲህ የለ እህቴ፣ ኧረ ወዲህ የለ እህቴ። በስንቱ ወላሂ፣ በስንቱ ነው የምንቃጠለው፣ በስንቱ በስንቱ ይህ ሚስጥር ስለሆነ ልትደብቅ እሷ አረብ አገር ትሄድ፣ አንተ ለዚህኛይቱ ስርህ ላለችው ለዚህ ደጋጣ ወጧ እሷ የለፋችበትን ንብረት ላካፍለ ልሰጥ ግድ ልግባ ብትፈልግ አፈርብ

አራላ ኢለሀይለ አራላኢለሀይለላ አራ የሴት ገንዘብ አትብሉ። አ የሰው ሀቅ አትብሉ። አ የሰው ሀቅ አትብሉ። የሰው ገንዘብ አትብሉ። ተው የሰው ሀቅ አትብሉ። የሴት ሀቅ አትብሉ። ቤት ትዳሬ ብላ እኮ ነው የምትሰራው እንጂ ቤቷ አልሆነም። ብታቅ ኑሮ እኮ አትሰጥም እንዴ ነገ የተሻለ ህይወት እኖራለሁ ብላ አንቺ አረብ ሀገር የምትወጣው። አረብ ሀገር እኮ መቃጠያ አይደለም። ስትቃጠል መኖር አለባት። አንተ እግርህን ዝርግታ ብለህ ሀያ አራት ሰዓት እግርህን ዝርግተህ ተጋርመህ እያወራህ ያ ጋር ነው፣ ያባት አምላክ ጊዜ እና፣ ለማንኛውም ይሄን ይመስላል። የሴት ገንዘብ የምትበሉ ወንዶች የሰው ሀቅ የምትበሉ ወንዶች የስራችሁን ይስጣችሁን። የሌላ ምንም አልልም። እንዴ ሰዓት ነዴን እናንተ ደሞዝ ተጨምራችሁ አንዲያችሁን። እኔ ምን እንድምል ብቻ አላውቅም። ብዙ እህቶቼ ብዙ ተጎድተዋል ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ በተሰሙ ጓደኞቼ